ሰብስክራይብ በማድረግ ቤተሰብ ይሁኑ። ምን ብዬን እንገርህ? ይህችን አገር ዱንያን፣ ዱንያ ማለት መጀመሪያዋ አለቅሶ ነው፣ መሐከለኛዋ ድካም ነው፣ መጨረሻዋ ጥፋት ነው። ሐላል ብትሰራ ሂሳብ ነው፣ ሐራም ብትሰራ ቅጣት ነው። እስልምና ከደምህና ከስጋህ ውድ ነው የሚል መፈክር ነበር። ይሄ ዲንህ ከዚህ ከአጥንትህ ውድ ነው፣ ከደምህ ውድ ነው፣ ከስጋህ ውድ ነው። እኩል አይደለን፣ እንበሉት የእናንተ የሞቱት ጀሃነም ናቸው፣ የእኛ የሞቱት ጀነት ናቸው። ሙተንም አሸንፋችኋል፣ አስሸንፈናል። አረሱሳ ሐሰን አልበስሪን ረዲየላሁ አንሁ አንድ ሰው መጥተው ጠየቋቸው። ስለ ዱንያ ይንገሩኝ አላቸው። ማአሲፉ ለከ ሃዚሂ ዳር አወሉሃ ቡካ ወአውሰጡሃ አና ሐላሉሃ ሒሳብ ወሐራሙ ኢቃብ አሉት። ምን ብዬን እንገረ ህዝችን ሀገር ዱንያ ዱንያ ማለት መጀመሪያው አለቅሶ ነው መሀከለኛዋ ድካም ነው፣ መጨረሻዋ ጥፋት ነው። ሓላል ብሰራ ሂሳብ ነው፣ ሓራም ብሰራ ቅጣት ነው። ምኗን ነግርህለው ነበር ያሉት ረሕመቱላሂ አለይ። እችናት እቺ ማት ዱንያ እነን ከአኸራ ህይወት ጋር የምታወዳድሩት ከነዚህ ጉዳዮች ጋር አስቀምጣችሁ እስልምናን የምታቀርቡት ነው ይላል አላህ ሱብሓነሁ ወተዓላ። ይህ ከሆነ ፈተረበሱ ይላል አላህ ሱብሓነሁ ወተዓላ ይህን ምርጫ አድርጋችሁ የተሻራ አድርጋችሁ ይዛችሁት ከሆነ ተጠቀሙ ይላል አላህ። የአላህ ውሳኔ እስኪመጣ የተሰጣችሁ አጭር እድሜ እስኪጠናቀቅ ድረስ አላህ ጋር እስክትቀርቡና እስክትገናኙ ድረስ እነዚህና መሰል ቁርአን አያቶች በተለያዩ ቦታዎች ላይ አላህ ሱብሓነሁ ወተዓላ ባሮቹን ይጠይቃል። በጥያቄ መልክ ያቀርባል። በእናንተ ልብ ውስጥ ቦታ ያለው ነገር ምንድነው እያለ ያቀርባል ምንነው? ግምት የምትሰጡት? ለምንድነው ቦታ የምትሰጡት? ሁሉም ሰው ከምንም ነገር በላይ ለእስልምና ቦታ፣ ለእስልምና ክብር፣ ለእስልምና ደረጃ እስልምናን ከምንም ነገር በላይ እንዲያስቀድም ነው አላህ ቁርአን ላይ እያቀረበ ያለው። በእኛ ልብ ውስጥስ ምንድነው ቦታ የተሰጠው? በእኛ ልብ ውስጥ ምንድነው ቦታ ያለው? እውነት አሁንም ዱንያ ነው ልባችሁ ውስጥ ያለው? እውነት እነዚህ ተራ ነገሮች ናቸው? የኛ ልብ የሞሉትና ወይም ደግሞ የተቀመጡት እነዚህ ነገሮች ልናስባቸው ግድ ነው። ከዚህ አንጻር ነው እንግዲህ ሀያታችን ከምንም ነገር በላይ ቅድሚያ ሊሰጠው ከምንም ነገር በላይ ቦታ ሊሰጠው የሚገባው ኢስላም፣ ከህይወታችን በላይ ውድ ነው። ለዚህ ነው ረሱሉል አሚን ሐቢብ አልሙስጠፋ ሰለላሁ ዐለይሂ ወሰለም በተለያዩ ሰሐባዎቻቸው ጋር ባደረጓቸው ገድሎችና ትግሎች ሰሐባዎቻቸውን የሚያነሳሱበት ልዩ መፈክር ነበራቸው።

ከዚህ ከአጥንትህ ውድ ነው፣ ከደምህ ውድ ነው፣ ከስጋህ ውድ ነው። ከምንም ነገር በላይ ውድ እንደሆነ እንድታስበው ሰሃባዎች አይሳሱለትም ነበር። ያን መፈክር ፈክር እየተመለከቱ ያን የነብዩ ቃል እያዩ ሸዓራቸው አድርገው ከምንም ነገር በላይ ውድ አድርገው የሚጓዙት ምን ነበር? እስልምናቸው ነበር። ለህይወታቸው አይሳሱም፣ ለገንዘባቸው አይሳሱም፣ ለሁሉ ነገራቸው አይሳሱም። በእስልምና የመጣው ነገር ሁሉ ከባድ ነው። ነብያችን ሰለላሁ ዐለይሂ ወሰለም ወሰለም ኡሁድ ጦርነት ላይ የተከሰተውን ነገር ታውቃላችሁ። ብዙ ሰሓባዎች አለቁበት። ትልልቅ የሆኑ የእስልምና ምርጥና ብርቅዬ ልጆች ተሰውበት እና ሐምዛ ብን አቡ

በዚህ ጊዜ ምንድን ነበር የተወራው? ሸይጣን ያስወራው ወሬ ወይም ደሞ ነጽ ያደረገው ኸበር ነበር። ያ ኸበር ምን ነበር? ነብዩ ሙተዋል የሚል ነበር። ነብዩ ሙተዋል የሚል ቃል ተሰማ። የነብዩ ሞት በሰሃባዎች ልብ ውስጥ የሚፈጥረው ከባድ ክፍተት እንዳለ ይታወቃል። ለነብያቸው ያላቸው ክብር፣ ቦታ፣ ደረጃ እንዲህ የሚጠቀስ የሚገለጽ ስላልነበር ሰሃባዎች ተደናገጡ። ሰሃባዎች የሚገቡበትን አጡ፣ ጨነቃቸው። ሁሉም ሰው ፈራ። ነብዩ ሙተዋል እየተባለ ሲወራ ግማሹ ጦርነቱን ጥሎ የተቀመጠ እንዳለ ይታወሳል።

አማኩም አቡበከር በመሀከላችሁ አቡበከር ይገኛል? መልስ የለም። አማኩም ዑመር ዑመር እስከ መሀከላችሁ አለ። ሶስቱን በስልምና ላይ ቦታ ያላቸው ሰውን ይሞራሉ ብሎ የሚያስባቸውን ሰዎች ጠየቀ። ምላሽ አልነበርም። የዚህ ሰዓት ላይ ሁሉም አልቀዋል ማለት ነው ብሎ ተደስቶ ለን ልዑዛ ወላ ዑዛ ለኩም ብሎ ተናገረ። እኛ መጠጊያችን ታቦት ረዳን ጣኦታችን አገዘን እናንተ አጋዥ ረዳት የላችሁም ሲል ነብዩ ስማቸው ሲጠራ መልስ ለመስጠት አልተነሱም። አቡበከር ኡስማዓው ዑመርም ምላሽ ለመስጠት አልተንቀሳቀሱም። የአላህ ክብር ሲነካ ግን ምን አሉ? የእስልምና ሐቅ ሲደፈር ተውሂድ ሲነካ ግን ነብዩ ዝም ማላሉ ሰላቱ ዐለይሂ ወሰለም። አማ ተጂቡ ለሁ መልስ የሚሰጠው ሰጠው የለም ከመካከላቸው አሉ። ረሱልላህ ሰለላሁ ዐለይሂ ወሰለም ምንን እንደለው አላህ አንተ የአላህ መልእክተኛ ሲሏቸው ቁሉ ለሁ አላሁ መውላና ወላ መውላ ለኩም አሉ ረሱልላህ። እኛ አላህ ወልያችን ወዳጃችን ነው። ወልይ የላችሁ

ሁልጊዜ የሚያለው ስሜት ይሄ መንፈስ ነው። ኢስላም ሲነካ ምንም ነገር ነቢ ሰለላሁ ዐለይሂ ወሰለም የግል ጉዳይ ያሳስቧቸው ሰሃባተል ክራም የግል ጉዳይ ያስጨንቋቸው ሀያታቸው በሚመጣው ነገር ተረብሾ አያውቅም። ሁልጊዜ የሚጨነቁት በምንድን ነው? ኢስላም ሲነካ ነው።

ከባድ ነው። አስቡት፣ ዛሬ ሁሉ አማኝ ይህን መስኪድ የሞላው ሰው ብቻ ታሪክ መለወጥ ይችላል። አይደለም አገሪቱ ላይ አይደለም፣ ከተማው ላይ ይህንን ያክል ቁጥር ያለው እሉፍ መላይን የሚቆጠር ሙስሊም ሀቂቃ አዚማ ያለው በእክላስ የተነሳ ጠንካራ ትውልድ ካለ ሰው አላህን ይዞ ሰው ተውሂድን ይዞ ሰው አላህን ፈርቶ ማነው ሊጎዳው የሚችለው? ማነው ሊያስፈራው የሚችለው? ማንም የለም። ወላ እኛ ይሄ ዲን ከምንም ነገራችን በላይ መሆን ከቻለ ከኛ ጋር ነው ሁሉ ነገር ያለው። አሁንም ግን ልባችን ውስጥ ሌላ ነገር ከገባ ነው። መጠጊያችን አላህ ሲሆን መመኪያችን አላህ ሲሆን፣ አስታውሱት።

ግልጽ ነገር አለ። መሞት ካለብህ ያኔ መሳሪያ መነሳት አያስፈልገውም፣ ትንኝ ትበቃለች። አንተ የታወቃል፣ አጀልህ ከተወሰነልህ፣ ሰው መሞት ካለበት አይቀርም። ሰይድና አሊ ብን አቡጣሊብ የሚናገሩት ነገር አለ። መታዕፊሩ ምን አልመውት ይላሉ። መቼ ነው ከሞት ማፈገፍገው ምሸሸ ይላሉ። ወላሂ ለመሞት የምችልበት ነገር ምክንያቶች አሉ ይላሉ። አላህ ያደረጋቸው ቀደር፣ ከተወሰነ ቤት ሞታለህ ተብሎ ከተወሰነብኝ ብሸሽ አላመልጠውም ይላሉ። ካልተወሰነ ደግሞ መሸሻ ያስፈልገውም ይላሉ። ስለዚህ መቼ ነው ሞትን የሚሸሸው ስለሸሸህ የምታመልጠው ስለፈለግከው የምታገኘው ነገር አይደለም እኮ ሁሉም በቀደር የሚሄድ ነው ፈርተህ ማንነትህን ፈርተህ አቂዳህን ፈርተህ እስልምናህን ፈርተህ ሀውያህን የምታመጣበት ነገር የለም ለቤተሰቦች እንደሆነ ነገም ዛሬም ያለው አላህ ነው አንተ አይደለህ ያለው ትለኛ ትልቅ አስተማሪ ነው ከሰለፎች ውስጥ አንዲት ሴት ባሏ ሲሞት አራት ልጆች ጥሎባት ይዷልና ልጆችሽ ባልሽ ልጆ ልጅ ጥሎብሽ ሄደ እንደው እንዴት ትሆኛለሽ እያለ ሲጠይቋት ምን ነበር መልሶ ያቺ ሴት እኔ ባሌ አካል እንጂ ረዛቅ መሆኑን አላቅም ትላለች እኔ ከጌታ የሚመጣልኝ እርዝቅ በሱ ሰበብ እንደሚያበላኝ አውቃለሁኝ ራዚ ግን እንዳልሆነም እረዳለሁ አለች አካሉ ቢሞት ራዚቁ አልሞተም ነው ህያው ነው ትላለች የሚያበላው ሰበቡ ቢቀር ራዚቁ ህያው ነውና መቼም የሚቋረጥ ነገር የለም ነበር ያለችው ይኸው ነው ሀቂቃው። ምንጊዜም ባለቤት አለው ለጉዳዮች ሁሉ። አላህን ይዞ ሰው አያፍርም፣ አላህን ይዞ ሰው አይፈራም። ሰይድና ዓሊ ብን አቡ ጣሊብ እሳቸው ከጀመርኩ እሳቸው ላይ ይቆማለሁ ምን ነበር ያሉት? አላህ ስራቸው እንደላቸው ና አንድ ሰው መቶ ወዳጆቻቸው ብዙ ናቸው የዓሊ ብን አቡጣሊብ ለእርሶ አገልጋይ ለርሶ ኻዲም ለርሶዎ ዘበኛ ለሆንለወት ወይም ጋርድ ለሆን ለወት አላቸው። ሰይድና ዓሊም ጋርድ የምትሆነው ከሰማይ ነው ከምድር አሉት? ምጠብቀኝ ከሰማይ ነው ከምድር አሉት። ከምድር አላቸው። እንደዚያ ከሆነ አታስፈልገኝም አሉት። ለምን የሰማዩን መያዝ ከቻልክ ተፈበላሉት ከምድር ከሆነ ግን ምን ትሰራልኛለህ አሉት። እንዴት አላቸው። ምክንያቱም ትዕዛዝ ሁሉ ከላይ ስለሚመጣ አንተ ከታች ብጠብቀኝ ዋጋ የለውም አሉት። አላህ ከወሰነው የሚቀር ነገር አለ? ስለዚህ ከምንድን ነው የሚፈራው ሰው? ሰብስክራይብ በማድረግ ቤተሰብ